ወመን ዋላ የተከበራቸው ወንድምና እህቶች አሰላሙ አለይኩም ረህመቱላሂ ወበረካቱ። የሆነ ቪዲዮ ይቺ በጣም እያሳቀኝ ስለነበር ለዛ ነው ሲያፎ በሚል አላኩልህል ሪም ለእናንተ አስተማሪ እና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኖ ዳይ ወደ ቪዲዮ ከሰው በታች ከአውሬ በታች የሆናችሁ ሰዎች አላችሁ። ምታሳዝኑ እየነኩ እንዲህ እንዲህ ሲያረጉ ያረጉ ያዩ ይሄን ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው? ለምንድስ ነው ይሄንን ያረጋችሁት? ብለን አምኖ ጃጅንግ ኤኒዋን ጃጅ አላረግም። ከሰውየው ካልሰማው በስተቀር እንዲህ የሚያደርጉ ማለትም ይህ ፎጣን እየነካኩ እየዳበሱ ፊታቸውን እያሹ የነበሩ ሰዎችን አልቃወምም። እነሱ አልወቅስም። ምክንያቱም አለች ይህን ያደረጉበት ምክንያት የውስጣቸው ስለማላቅ አለች። ይህ ሎጂክ ምን ማለት እንደሆነ ታውቃላችሁ? አንድ ሰው ክርና መርፌ ሲያክል አይታችሁ ዝሙት ማስት ዝሙትን እየሰራ አይታችሁ፣ ከዛ በኋላ ዝሙት የሰራ ሆው፣ ለምን አላማ ነው ብዬ እስከምጠይቅ ድረስ ያን ነገር አልቃወምም እያለች። ይህ የማይረባ ውሃ የማይቋጥር ሎጂክ ይባላል። ገባችኋል? እኛ የሰዎችን ቀልብ አናቅ ነገር ግን ሰዎች በሚያደርጉት ድርጊት ላይ ተሞርኮዘን ያን ነገር እንቃወማለን፣ ያን ነገር ላይ ምላሽ እንሰጣለን እንጂ ማንም ምን አስቦ እንደሆነ አናውቅ። ነገር ግን እነሱ ምን ሲያረጓየን ነክተው ከዛ በኋላ መለሰውነታቸውን በረካ ፈልገው ሲቀቡት ነበረ። ያን ነገር መሆኑ ግን ማረጋግጠው ሄጄ ስጠይቃቸው አይደለም፣ የሚያደርጉትን ድርጊቱ ሆኖ አይቼ፣ ለምሳሌ ሰው ዝሙት እየሰራ ብመለከት ዝሙት መስራቱን ለማረጋገጥ ግዴታ ማለት ነው፣ ሄጄ ዝሙቱን የሰራው እንዴት ነው ስሜትህን ልለው ነው? እናንተ እኔ እኮ ሎጂካችሁ በጣም ነው የሚገርመኝ። ሌላው ደግሞ ምን ብለሻል? ተበሩክ ይቻላል ብለች በድፍረት ስትናገር ነበር። እና ለዚህ ደግሞ ሎጂክ ያነሳሽው ምንድን ነው? ለምሳሌ በነቢዩ አሌ ሰላት ወሰላም ልብስ ሰዎች በረካ ፈልገዋል፣ ምና ምን ብለሻል ለነቢያቶች የተሰጣቸውና ለሆኑ ሰዎች የተሰጠ ሁለቱም ለየቅን ናቸው። እስቲ እንስማሽ ከራስሽ። ከዛ በኋላ አንዳንድም ልጆች ይህም በተመለከተ የሰሩትን ቪዲዮ አለ፣ እሱም እየሰማን ምላሽ እንሰጣለን። እስቲ እንስ ሰላቱ በረካ የሚገኝበት አለ በረሱል አለ ሰላቱ ወሰላም ከረሱል አለ ሰላቱ ወሰላም ተደርጓል። በእሳቸው ጊዜ ተደረገ። እሳቸው ባሉበት ጊዜ እሳቸው በነበሩበት ጊዜ እሳቸው የሰሩትን ስራዎች እንሰራለን ሱናዎቻቸውን እንግዲህ እቺ ሴት በሚያሳዝን ሁኔታ ለባሏ እራሱ ምግብ የምትሰራበት ሰዓት የለም። 24 ሰዓት ላይቭ ናት። 24 ሰዓት በቀን አስር ስምንት ወይም ሃያ ቪዲዮ ፖስት ታደርጋለች። እኔ በጣም ነው የሚገርመኝ ሰው በዚህ ልክ ፍሪ ታይም ካለው፣ እንግዲህ ለቂራት ጊዜ አትሰጥም። ታላ ታላ ታላ እያለች በቃ ተፍሲር ናት፣ መህር ናት፣ ዳይ ናት። ከዛ በኋላ አሁን ደግሞ አሻሽላለች። እውቀቷ የምን ደረጃ ደርሳለች? ሼ ሆናለች። ሼ አስያ ጀማል ነው የአባቷ። ሼ አስያ ጀማል ሆናለች። ፈትዋ መስጠት እኮ ተሸጋገረች። በነቢዩ አለ ሰላት ወሰላም ጊዜ የተሰራ ነገር እኛ ምንዘራዋለን? እውነትሽ ነው። ያ ካልሆነ ደግሞ አንሰራ ምለሻል። መውልድን ስታከብሬ ያልነበረም እንዲ በነቢዩ አለ ሰላት ወሰላም ዘመን ያልተሰራ ነገር፣ ሁለት ደግሞ ለነቢያቶች የተሰጠ ለሰዎች ያልተሰጠ ነገር አለ። ተበሩክ ሲጀመር የመጀመሪያው የምንፈልገው ከማን ነው? ከአላህ ነው። አላሁ ሱብሓነሁ ወተዓላ በቁርአን ራሱ ምንድን ነው የሚለው? ተባረከለት። በቃ እሱ የተባረከ ጌታ ብሎ ስለራሱ እየተናገረ እናንተ ግን ምንድን ነው በረካ የምትፈልጉ ከተለያዩ ፍጥረት ነው? ይህ አይቻል። እኛ ከኡስታዞች ይሁን ከአሊሞች የምናገኘው በረካ የእውቀት በረካ ብቻ፣ እውቀታቸውን ውቀታቸውን እንቀስማለን። ከዛ ውጪ ግን ምንም አይነትን ተበሩክ የሚባል ነገር የለም። ይህን ያረጋግጠልን ዘንድ ለምሳሌ አቡበክር ሲዲቅ ረዲየላሁ አንሁም፣ እንግዲህ አቡበክር ሲዲቅ ማለት ሁላችንን የምናውቀው ድንቅ የሆነ ሰሃባ ነው። በመልእክተኛ አለ ሰላቱ ወሰላም አንደበት የጀነት መሆኑ እንዲሁም ደግሞ የአማኞች የመጀመሪያ ነቢዩ አለ ሰላቱ ወሰላም ሲሰደዱ የተለያዩ መከራዎችን ሲያገኛቸው ጊዜ ሙሉ ሀብቱ ንብረቱ ማለት ነው ለዲን አልኢስላም ያዋለ በጣም ብርቅዬ የመልክተኛው አለይሂ ሰላቱ ወሰላም ደቀ መዛሙርት ነው። ግን ሶሓቦች ነቢዩ አለይሂ ሰላቱ ወሰላም ካለፉ ከሞቱ በኋላ በአቡበክር ሲዲቅ ተበሩክን አላደረው። በቃ ተበሩክ እንደማይቻል አንድ ማሳያ ይህ ነው። ዛሬ ላይ አንተ የጀነት ይሁን የምን ይሁን የማይታወዝ ሄደህ ማለት ነው ምን ታረጋለህ መቃብሩ እሽት እሽት ታደረገውና ከዛ በኋላ ትቀባዋለ። በህይወት ያሉ ደሞ ትሄድና ጫት ይቅማሉ ይቀማሉ፣ ከተጥ ይልባል። አስባችሁ ጫት የጫት ትፉታ እቱ ይልባል። ከዛ በኋላ ይሻልሀል ምናምን ነገር ይላሉ። እራሳቸው ገሪባ ናቸው፣ በነገራችን ላይ ራሳቸው ሼባ ናቸው። እራሳቸው በበሽታ የተማቀቁ ናቸው፣ አይደለም ላንተ ፈውስ ሊሰጡ ይቀርና ማለት። ስለዚህ ወንድምና እህቶች እኛ ሙስሊሞች ይህ ተበሩክ ምናምን ምናምን የለም። ካሊሞች የምናገኘው በረከ ምንድነው? እውቀታቸው ብቻና ብቻ እውቀታቸው። ለኛ ትክክለኛ የሆነ እውቀትን ካስተላለፉን ለኛ ወደ ህይወት መንገድ እንድንመራ ሰበቢያ ስለሚሆን በዚህ መንገድ እንጂ ከዛ ውጭ አይቻልም። ሌላው ይሄ ወንድም ራሱ አስቀድሞ የነገርኳቸው ሀዲሶችን እያመጣ እንዲያለ ነበር። እስቲ እንስማው። ቢላህ አሌይኩም አድርሱለት። ግን አንድ ጊዜ እናዳምጠው ቆይ አድርጉ። የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግን ደው እያችሁ ተበሩክ ማድረግ ሽርክ ነው ብሎ ፈትዋ እየሰጠን ያለው በዚህ ሰዓት፣ እኮ ሰሓባን ነው እያከፈርከ ያለው እኛን አይደለም። ምክንያቱም ሰሓቦች ተበሩክ ያደርጉ ነበር። ይኸው ሰሂህ አልቡኻሪ ላይ የተዘገበ ሀዲስ ገባና፣ ይኸው ሰይዳችን ስለ ላ ሰለም ውዱ ሲያደርጉ የውዱዋቸው ውሃ መሬት ጠባይልም ነበር፣ ይገዳደሉበት ነበር፣ ይሻሙበት ነበር ነው የሚለው ሀታክታቸው መሬት ጠባይልም ነበር። ሰሃቦች ተበሩክ ያደርጉ ነበረ አለ። ከማን ነው ተበሩክ እያደረጉ የነበረው? ከነቢዩ አለይሂ ሰላቱ ወሰላም ለነቢያቶች የተሰጠና አንተ ለሆኑ ግለሰቦች አንድ ልታረግነው እን ነቢያቶችና አማኞች ለምሳሌ ኢሳን አስመልክቶ ማለት ነው እኔ ቤተን ስፍራ የተባረኩኝ ነኝ ብሎ ገና አንቀለባ እያለ ይናገራል አይደለ ኢሳ አለይሂ ሰላም ይህን መባረግ ደሞ የሰጠው ማን ነው? አላህ ነው የሰጠው። ከዛ ውጪ ግን አሊሞችን ተበሩክ እያለ ቀብርን አፈር በጥብጦ መጠጣት፣ የነሱ ልብስን እየታሹ ከዛ የጫት ትፎታ ምናምን ነገር ጤና አፍያ ይሰጣል የሚባለው አስተምሮት የለም። ነቢያቶች ለነቢያቶች የተፈቀደ ለኛ ያልተፈቀደ ነገር አለ። ነቢያቶች ለምሳሌ ከአራት በላይ ማግባት ይችላሉ አይደል? ነብዩ አለይሂ ሰላቱ ሰላም ከአራት በላይ አግብተዋል። ስለዚህ ለነብዩ አለይሂ ሰለላሁ ወሰለም ስለተፈቀደ ለኔ ደግሞ ይፈቀድልኝ ትላለ። ለነቢያቶች ለምሳሌ ረመዳን ላይ አንድ ሰው ፀሐይ ከገባ በኋላ መጾም የለበት ማፍጠር አለበት፣ የተወደደውን ቶሎ ብሎ ማፍጠር እንዳለበት ነው። ነቢያቶች ግን አስረዝመው ቢጾሙ ይፈቀደላቸዋል። ስለዚህ ለነቢያቶች የተሰጠና ለሆኑ ሰዎች የተሰ እንዴት ነው ነቢያቶችና ገና ምን ይሁኑ ምን የማናቃቸው ሰዎች ሙስሊሞች በአጠቃላይ ጀነት ናቸው ብለን በጥቅል የምናወራላቸው ፍርድ ባላህ እጅ ላይ የሆኑ ግለሰቦች ላይ ተንጠልጥለን ተበሩክ ምናደርገው በረካ ምንፈልገው ለዛው ደግሞ ሙታንጋ ሄደን ምናምን ነገር ቀበርን እያሸን ምናምን ወደ አውዙ ቢላ፣ አህባሽ እየጠራህ ያለው ወደዚያ። በአጭሩ ለነቢያቶች የተሰጠ ነገር ላይ ተሞርኩዛችሁ እዛ ቅያስ አድርጋችሁ ለመሻይሆች ምናምን ብለህ ልሰጣችን፣ ምክንያቱም አቡበክር ሲሞት ወይም ደግሞ ዑመር ሲሞቱ ሳሃቦች ምን አላደረጉም። ባቡበክር ሆነ በዑመር ተበሩክን አልፈለጉም። በረካ ነው ብለው ቀብር ለቀብር አልተ እንዲህ ያልሳሙትም ምናምን ምናምን በረካ ነው ብለው እንዲህ እንዲህ አላል። ስለዚህ ሳሃቦችን ያልሰሩትን ነገር ደግሞ መስራት አይቻልም። ሳሃቦችን ባመኑትን ነገር ብታምኑ ትድናላችሁ ብሎ ቁርአን፣ አላህ ጌታችን በግልጽ ይናገራል። እነዛ የምዕመናን መንገድን የሚከተሉ አለ እነዛ መመናን የተባሉት እነማን ናቸው? ሰሃቦች ናቸው። ምንም ጥርጥር የለበት። ስለዚህ ለነቢያቶች የተሰጠ ነገር ከነቢ ጋር ማወዳደር በጣም ነው የሚገርመው። በጣም ያሳዝነ ሀይቃ ማለት ነው። ሰሃቦችን ያልሰሩት ከሰሃቦች ይበልጣሉ አትሉ መችት ሰሃቦች ሞተዋል። ከዛ ሰሃቦች ከአቡበክር ወይም ከአሊ ወይም ከዑስማን ምናምን በረካ አልፈለው። ምክንያቱም ስለሚያውቁ ከአላህ ውጭ በረካ የሚሰጥ ለነቢያቶች ከተሰጣቸው ነገር በስተቀር ተበሩክ ምናምን የሚባል ነገር እንደሌለ ያውቃል። ከዛ ውጪ ግን አሊሞች፣ መሻይሆች በረካቸው ምንድነው ከተባለ እውቀታቸው ብቻ። ለእኛ ለኛ በረካ የሚሆነው ትክክለኛ ተውሂድ ካስተማሩ ያን ነገር ለኛ በረካ። ቀደም እንደነገርኳችሁ ኢሳን አስመልክቶ መልክቶ አላ በቁራ ምንድነው ያለው የትን ስፍራ ላይ ብሆን? ብሩክ አድርጎኛል አሉ በቃ፣ ንግግሩ ራሱ ብሩክ ነው ምናምን ነገር የንግግርን የቃላትን ወይም የአስተምሮትን ብሩክነት አላሁ ስብሀነሁ ተዓላ የሰጣቸው ሰዎች አሉ። ከነዚህ ሰዎች መካከል አሊሞች ናቸው። ከዛ ውጪ ግን አንተ መቃብር የሄድክ ወይም ደግሞ ፎጣውን እንዲ እየተቀባ እንዲ የምታረክ ከሆነ ይህ ትንሹ ሽርክ ነው። ኢቨን ትልቁ ሽርክ የሚሆንበት አጋጣሚዎች አሉ። ለምሳሌ ይህ የሞተ ሰው ነው እንበል። ይህ ነክቼ ከዛ በኋላ አፍያ እሱን ይሰጠኛል ብዬ ካመንኩኝ ኩፍር ነው፣ ከእስልምና ያስወጣል። ወዴት ግን ጠላ ትንሹ ሽርክ የሚሆነው ግን ይህ ነገር ሰበብያ ሆነኝ ብለ ከያዝክ ራሱ ተቀብተው ተበሩ በዚህ ነው በረካ ያገኘሁት ሰበብያ ሆነኝ ብትል ራሱ ማለት ነው ትንሹ ሽርክም ነቢዩ ዓለይሂ ሰላቱ ወሰላም ለወደፊት በጣም እፈራላቸው ትንንሽ ሽርኮች ናቸው ብለው ነበር። ዛሬ ላይ በቀህዶ አለም የሚሰራው ነገር ማለት ነው። ሌላው ቅድም ያሳቀኝ ቪዲዮ ነበር አይደለ? እንግዲህ እኔ ያተስ እኔ ቆይ በሙስሊም ጴንጤ የጴንጤ ጸሎት ተጀመረ። እንዲ ልካይን እንዴ ተጨፈ ማካሾ በማነሻንቶሻ ማናምናሚዳ

ለባሎትን ምግብ የሚሰሩበትን ሰዓት ለባሎትን ጊዜ የሚሰጡበት ሰዓት ያስቡበትች ያው ለእኛ እየለፉ ስለሆነ ስ ነስለ ልክ ጀነት ሲገቡ ወቃሉ። አልሐምዱሊላህ ጀሀነምን፣ ያንን ሁላ ያንን ሁላ ያ መሰብሰቢያው አለ ሚዛን አለ ኪታብ የሚሰጥበት አለ ያን ሁላ አልፈው የቂያማ ቀን ብቻ መሰብሰቢያ ቦታው ላይ የሚቆሙታል። ያን ሁል አልፈው ጀነት ሲገቡ ወሲቀ ለነ ተቀው ጀነት ሲገቡ ኢማጀን እያደረገቸው ነው። ይ ንግግር እኮ ልክ ሊሆን ይችላል፣ ግን መታሳየው ነገር ልክ አይደለም። ልክ አይደለም። አይንጨፍኖ ከዛ እያለቀሱ ነው። ለዛው ላይብ ደግሞ ምንድን ነው ያልሽ የነበረው? እስኪ ላይ ላይ ሴት ማስተማር እስኪ የእነሱማ ቪዲዮ። አላህ ወደ ቀልብሽ ይመለሰልሽ። ሴት ልጅ ሶሻል ሚዲያ ላይ ወታ ምንድን ነው እያረኩ ያለሁት እኔ ዳዕዋ ነው እያረኩ ያለሁት ዳዕዋ አታርግ ሴት ልጅ የሚል ካለ ከቁርአን ከሀዲስ ማምጣት ነው ፊኒቱ አታርግ የሚል ካለ ሌላውን ግን አፉ ብያለሁ አላሁ ረቡል ዕዛ ዳዕዋ የሚያደረጉትን ሰዎች ወመን ሴት ልጅ ላይቭ ላይ ልክ እንዳንች ሚስብ ልብስ ለብሳ ሜካፕ ተጠቅማ ጩ እያለች ነገር፣ እኔ ራሱ እኮ እንዳንቺ አልጾም ወላይ። አሁን እኔ ድምፅ ይሄ ነው። በቃ ከዚህ በላይ ጩሁ ብትሉኝ ራሱ መጮህ አልችልም። በጣም ጮክ ብዬ ነው አሁን እያወራው ያለው፣ ግን ከዚህ በላይ መጮህ። እሷ እኮ ቡ ስትል ዘማናት፣ ጉ ስትል ዘማናት፣ ቡይ ስትል ዘማናት። አሁን ደግሞ መንፈስ ቅዱስ እንዳደረበት ሰው ጴንጤዎች ዘንድ ነው ይህን ማቀብ የነበረው። የሆነ አዳራሽ ላይ ትሰበሰበላችሁ። ከዛ በኋላ ምን ይባላል ዓይናችሁ ጭፈኑ ነው ይባላል። ከዛ ወይም ቡዲዝም ዘንድ እንዲህ ብላችሁ ትቆማላችሁ። የሆነ አቀማመጥ አላችሁ። ከዛ ኢማጅን ታደርጋላችሁ ምናምን ነገር። ከዛ ኮርጅ፣ ከዛ ኮርጅ። ጥሩ አይደለም እንጂ ጭራሽ አረ አድቡ ባላ ወላሂ ለዚህ። እስቲ አድቡ አንዳንዴ አድቡ፣ ችግር የለም አትፍጠኝ። እኔ ወላሂ ለዚህ የሆነ ስድብ ምናምን እንዳይመስላችሁ፣ ግን ባለቤትሽን በጣም ነው የሚያሳዝን። ሀይቃ ከዚህ በፊት የሰራባቸው ቪዲዮዎች ራሱ መመልከት ትችላላችሁ። የሆነ እኔ ባልሽን ለመንካት ምናምን አይደለም። አላህ ይጠብቅልሽ፣ ልጆችሽም አላህ ያሳድግልሽ። ግን አሁን ሴቶች አንቺ አድርገው ከያዙ አሁን የኔ ሚስት እንዳንቺ ልትሆን እና አላሁ ሚስት ወይኒ ወይኒ ወላ ከባድ ነው። ወላይ ግን ያው ሁሉም ምንድነው የሚባለው? ሁሉም እንትን ወይ ያጣም አይደል የሚረዳው ሰው ነው። ግን ሀያ ይኑራችሁ፣ ወላይ ለዚህ ሀያ ይኑራችሁ። እንዲህ ከባድ ነው። በዚህ ልክ እየጮፍ ከዛ ዳዋ አረጋለው ማለች ከባድ ነው። አይደለም አንቺ ሚዲያ ላይ ወተሽ ማስተማር ይቅርና የነብዩ አለይሂ ሰለላሁ ወሰለም ሚስቶች ለኛ ሞዴሎች ናቸው። አይደለም ለሴቶች ለወንዶች ራሱ ሞዴሎቻችን ናቸው። ግን ምን ያደርጉ ነበር? ይሄ መጋረጃ ይታይሻል? አይ ቲንክ ይታያል መሰለኝ። ይሄ መጋረጃ ከዚህ መጋረጃ ጀርባ ሆነው ሰሃቦችን ያስተምሩ ነበር። አንቺ ግን እንዲወተሽ ስንት ወንዶች እያዩሽ ዳዋ አታድርግ ተባለ ወይ ምናምን? ይህ ፋላሲ የሚሰሩት አርጊመንት አለ፣ ፋላሲ እየሰሩ ማለት ሲዚ ዳዋ አታድርግ የሚል ከቁርአን አለ ወይ? ዳዋ አታድርግ ግን በምን መልኩ ዳዋ ህግና ስርዓቶች ያሉትን ዝም ብሎ ነው የሚደረገው? ዝም ብሎ ሰው እየጨፈረ ከዛ ምናምን ነገር እያለ ዳዋ ያረጋል፣ በራፕ ምናምን ስራት አለ። ከነዚህ ስራቶች መካከል ሴት ልጅ በቪዲዮ ሳትወጣ ማስተማር የተመረጠውን ደግሞ ምንድን ነው ከተባለ ሴቶችን ማስተማር። ምክንያቱም በአሁን ጊዜ ውስታዝ የውስታዝ ችግር አለ። እንዲህ ባላ የተማሪ ችግር የሚማር ሰው ችግር ነው እንጂ ያለው ዛሬ ላይ የሚማር ታጣ እንጂ የሚያስተምር ዳዋ የሚያደርግ ሰው አጣችሁ ባላ ወላ ማንም ያጣ የለም። ብዙ የሚያስተምሩ በጣም ጎበዝ የሆኑ ውስታዞች አለ። ያ እንዳለ እያወቀች እሷ ደግሞ ላይ ላይ ወይም መስፈር ሳታሞላ ባራራራራ ተላለፈ ማምስታ አላኩልህም። ከዚህ በኋላ አይ ቲንክ አስፈላጊ ከሆነ እንጂ በዚህች ልጅ ቪዲዮ የምሰራ ይመስለኝ። ብዙሀን ሰዎች ስለሚከታተሏት እንዲሁም ደግሞ ኢሜጅ ያላት ብዬ ስለማስብ ለዛ ነው ቪዲዮዎቿ የማመጣው። ቪዲዮዎቿ ሳመጣ ጊዜ የሆነ ቅር የሚላችሁ የሱና ወንድምና አይቶች እንዳላችሁ አውቃለሁ። እኔ ራሱ ድምጿ መስማት አልፈልግም ሰዎች ሲሉ ሲልኩልኝ ጊዜ ነው። እኔ ፈልጌ ምናምን አይደለም። ወላሂ አንድ ቀንም ቪዲዮ ፈልጌ ማለት ነው ቪዲዮ የሰራሁበት አጋጣሚ አለቅ። ሰዎች ወይም ቴሌግራም ላይ ይልኩልኛል ወይም ደግሞ ቲክቶክ ላይ ሼር ያደርጉልኝና አወሳ ላይ ከዛ አይቺ ምላሽ የሚያስፈልገው ከሆነ ምላሽ ይሰጣለውና በዛ። ወይ ተረዱት ለማለት ያክል ነው። አላኩል ይሃል። ለዛሬ ይህን ካልኳችሁ በሌላ በአዳዲስ ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላ ነብይና መሐመድ